በስመ ስላሴ ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ውዴ የተወደዳችሁ ያያሉ የገና ነው የሉል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስተ ቅዱሳን የንጽሄተ ንጹሐን ወዳጆች፣ ውድ ሄሜን ቲዩብ ተከታታዮች፣ እንዴት ናችሁ? እንደምን ዋላችሁ? እንደምን አመሻችሁ? ከኔ ጋር እግዚአብሔር የተመሰገነ ይሁን፣ ክብሩ ይስፋ ለመድኃኔ ዓለም ከእናንተ ጋር። እንዴት ነው ሁሉ ሰላም፣ ሁሉ መልካም እና ስለምታደርጉልኝ ላይክ እና ሸር ኮሚንት ስለምታደርጉልኝ በጣም ከልብ አመሰግናለሁ። ላይክ ኮሜንት፣ ሸር፣ ሰብስክራይብ በማድረግ አሁንም ማበረታቱኝ ማለት ነው ተወዳጆች፣ ከልብ አመሰግናለሁ። በእውነት ለመናገር ማለት ነው አሁንም መንፈሳዊ ምንባብ አንብቤላችኋለሁ ትንሽ እና እሱን ተከታተሉኝ። ይህን አላደርግም ብዙ ጊዜ የኃጢአት ዳግም ላለመስራት እግዚአብሔር ፊት ቆመን፣ ጌታ ሆይ የአሁኑን ብቻ ይቅር በለኝ ከዚህ በኋላ ይህንን አላደርግም በማለት ለራሳችንና ለጌታ ቃል እንገባለን። ግን ሳንቆይ ወደ ቀድሞ ግብራችን እንመለሳለን። በተለይ ለረጅም ጊዜ የተውናቸውን ድርጊቶች፣ ልማዶች፣ ኃጢአቶች በሚገርም ሁኔታ መተግበር እንጀምራለን። በስንት ንስሐ፣ ምክር፣ ልፋት እና ጾለት የተውነውን ሐሚት፣ ውሸት፣ ዝሙት፣ መጠጥ፣ መስረቅ፣ መቃም፣ ማጨስ፣ ወዘተ አገር ሽቶብን፣ ሰው እስኪደነቅ፣ ለራሳችን እስክንሳቀቅ፣ እግዚአብሔር ፊት እስክንሸማቀቅ እንፈጽማቸዋለን። ይህንን አላደርግም ብለን ቃል ገብተን ከበፊቱ የከፋ ኃጢአት እንሰራለን። ወዳጆቼ ወዳጆቼ ማለት ያለብን የክርስቶስን ቸርነት ተደግፈን ጌታ ሆይ አባክህን ይህንን ኃጢአት እንዳላደርግ እንዳልፈጽም ቸርነትህን እንዳልፈታተን ኃይልና ብርታትህን ስጠኝ። ያኔ ጌታችን ኢየሱስ ክርስቶስ በእኛ ድካም የሰራነውን ኃጢአት በእርሱ ብርታት ህርም ያደርግብናል። ኃጢአት ስንሰራ ስጋችንን ተገን አድርገን ነው። ስንትወጉን ቸርነቱን ተደግፈን ነው። ደግሞም ጽድቅ የሚጀምረው ኃጢአት አልሰራም ብሎ ቃል ከመግባት ሳይሆን ወደ ክርስቶስ በቸርነት በመጠጋት ነው። ጌታ ካላገዘን በእኛ ጉብዝና የምንሰራው የምንትወው ነገር የለም። ለዚህም ነው ንስሐ ገብተን በተናዘዝነው ቀኖና በተቀበልነው ኃጢአት ዳግም ለውድቀት የምትዳረገው። የምንዳረ የሰውን ንስሐ የመግባት ፍላጎት ላይ የጌታችን ቸርነት ካልታከለበት ተነሳሒው ንስሐ አይገባም፣ ቢገባም አይዘልቀውም። ጌታችን የላከኝ አብ ካላሰበው በቀር ወደኔ ሊመጣ የሚችል የለም ብሏልና፣ ስለዚህ ከአድማስ ድንጋይ በላይ የጸናውን ለመሸከም የከበደንን ኃጢአት ተናዞ አዲስ የንስሐ ጉዞ ለመጀመር ወደ ጌታ ለመምጣት የእርሱ ቸርነት ሊረዳን ይገባል። የዮሐንስ ወንጌል ምዕራፍ ስድስት ከቁጥር 44 ኃጢአት ዳግም ላለመስራት የማሉ ብዙ አሉ፣ ግን መካከላቸው ወጥመድ የሆነባቸው ከክፉ በደል ሲከታቸው ይታያሉ። ሰውነንና ላለመበደል ብቻ ሳይሆን ከክርስቶስ ፍቅር ላለመለየት ነፍሳችን ቃል እናስገባት። እርሷ ፈጣሪዋንና ቤቷን ታውቃለችና ከክርስቶስ ላለመለየት ከወሰንክ፣ በየትኛውም የኃጢአት ጎዳና ብትል ደፋ ቀና ጌታ መንገድህን በንስሐ ያቀናልሃል። መንጻት ቢያቀትህ የሞተልህን ጌታ በደምህ አንጻኝ፣ በደምህ አጠበኝ በለው በዩው። ወዳጄ የበዛ በሰማይ የተንጣለለ በወሰን ያልተከለለ መንግስተ ሰማያት ያዘጋጀው ለአንተ ለአንቺ ለልጁ ነው። መንግስተ ሰማይ ጻድቃን በገድልና በመንፈሳዊ ትግል ይወርሷታል። እኛ ደካሞቹ ኃጢአተኞቹ ግን በቀራንዮ ድካም በፈሰሰው ደሙ እንወርሳለን። ሴጣን ኃጢአት በማሰራት የብርሃን መንገድህን ለማጨለም ሲተጋ፣ አንተ ግን በንስሐ በሆነ በፍቅር ወደ ክርስቶስ ተጠጋ። ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ ብሎ ጌታ ተስፋ ሰጥቶሃልና ትንቢተ ሚልኪያስ ምዕራፍ ሶስት ከቁጥር ሰባት ትንቢተ ዘካርያስ ምዕራፍ አንድ ከቁጥር ሶስት አንዳንዴ ይህንን አላደርግም ብለን ያሰብነውን ሳይሆን የባሰ ያላሰብነውን ኃጢአ ልንሰራ ትችላለህ ትችያለሽ። በዚህም በመሳቀቃችን እግዚአብሔር እኛን ከሰው ለይቶ መከራ የሚመጣብን እስኪ መስለን ሊሰማን ይችላል። ግን ሁሌም ወደ እግዚአብሔር የመመለስ ፍላጎት ካለን ሊያደርግብን ያሰበውን እንኳ ይተወዋል። ይህንንም ራሱ እግዚአብሔር እንዲህ በማለት ያረጋግጥልናል። እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውንም አየ እግዚአብሔርም ያደርግባቸው ዘንድ በተናገረውም ክፉ ነገር ተጸጽቶ አላደረገውም ትንቢተ ዮናስ ምዕራፍ ሶስት ከቁጥር አስር ወዳጄ አንተ በደሙ ውድ ዋጋ የተዋጅህ በጸጋነህ የሚያዝንልህ መንግስቱን የሚያወርስህ አባት ስላለህ በተቃራኒውም ደግሞ የተዘጋጀልህን ክብር እንዳትወርስ በክስ የሚቆም ጠላት ስላለ ይህንን አላደርግም በማለት ብቻ ሳይሆን ለመተው ብርቱ ትግል በማድረግ ውስጥ በመለኮታዊ ኃይሉ እንዲረዳህ ጌታን ለምነው። ስለዚህ ከክርስቶስ ጋር ለመኖር ይህንን አላደርግም በማለት ራስህ ላይ መዛዝ ሳይሆን በንስሐ በመግባት ወደ እርሱ ለመጠጋት ጣር። የማደርገውን አላውቅምና የምጠላውን ያንን አደርጋለሁና ዳሩ ግን የምወደውን እርሱን አላደርገውም። ሮሚ ምዕራብ 7 ከቁጥር 15፣ ሮሚ 7 ከቁጥር 19። በስመ ሰላሴ አንድ አረጋዊ ከበዓቱ ወጣ። አንድ አረጋዊ ከበዓቱ ወጥቶ ሳለ ና የሰው ልጆችን ስራ ላሳይህ የሚል ድምፅ ሰማ። እርሱም የመጣለትን ድምፅ ተከትሎ ሄደ። አንድ ኢትዮጵያዊ እንጨት ፈልጦ ሊሸከም ይፈልግ ነበር። ነገር ግን እጅግ ከብዶ ስለነበረ መሸከም አቃተው። የአምሰው ከመቀነስ ይልቅ እየፈለጠ እንጨቱን መጨመሩን ቀጠለ። ጥቂት አለፍ ብሎ ደግሞ አንድ ሰው ውሃ ይቀዳል። ነገር ግን የሚቀዳበት ውሃ ማሰሮ የተሰበረ በመሆኑ ውሃው መያዝ አልቻለም። ተመልሶ ወደ ሐይቁ ይሄዳል። በአንድ ስፍራ ላይ ደግሞ መቅደስ አሳየው። ሁለት ሰዎች በፈረስ ላይ ጎን ለጎን በትር በትከሻቸው ላይ አጋድመው ይዘዋል። ነገር ግን በበሩ ወደ ውስጥ ሊያልፉ ሲሉ አጋድመው ጎን ለጎን ስለያዙት እንዳያልፉ ከለከላቸው። አንዳቸውም ግን ፊትና ኋላ ሆነው ሊገቡ አልፈለጉም። ስለ ስለዚህ በፉክክር ምክንያት ሳይገቡ ቀሩ። ለዚያ አረጋዊ እንዲህ የሚል ድምፅ መጣለት። እነዚህ ሰዎች የጽድቅን ቀንበር በትዕቢት በትከሻቸው ላይ ተሸክመውታል በትህትና አልተጓዙም። እራሳቸውን ለማረም ለማረም በክርስቶስ ትህትና አልተጓዙም። ስለዚህ ከመንግሥተ ሰማያት በአፍአ ይቀራሉ። እንጨት የሚቆርጠውም ሰው ንስሐ ከመግባት ይልቅ በኃጢአት ላይ ኃጢአት የሚጨምር ሰው ይመስላል። ውሃ የሚቀደውም የሚቀደውም መልካም ስራ የሚሰራ ይመስላል ነገር ግን ጥቂት መልካም ስራው ከክፉ ስራው ጋር የተቀላቀለ በመሆኑ ጥቂት መልካም ስራውን ያበላሽበታል። ስለዚህ አንዳንዱ ለሚሰራው ስራ ሊጠነቀቅና በከንቱ እንዳይደክም ሊያስብበት ይገባል አለው አባ አርሳኒዎስ። አሜን። የአባታችን አርሳኒዎስ ረድኤት በረከቱ አማላጅነቱ ይደርብን። እግዚአብሔር አምላኮይ። ወይ ሄኖክን ሞትን እንደ የሰወርክ የማቱ ሳላን እድሜን ያረዘምክ ኖህን በመርከብ ያሻገርከው አብርሃምን ከግብፅ ከንጉሥ ከፈርዖን ያዳንክ አብርሃምን ከኮሎዶ ሞር ያዳንህ አብርሃምን ከአቤሜሌክ ያዳንክ ሎጥን ከሰዶ መሳት የሳራን አገልጋይ አጋርንና ልጇን ያዕቆብን ከወንድሙ ከኤሳው ፣ ዳዊትን ከጎልያድ ፣ ዳዊትን ከሳኦል ጦር ያዳን ኤሊያስን ፣ ኤልያስን ከኤልዛቤል ፣ ሕዝቅያስን ከሰናክሬም ፣ መርዶኪዮስን ከሃማ ፣ ኢዮብን ከቁስል ፣ አናንያ አዛርያን፣ ሚሳኤልን ከእሳት ፣ ዳንኤልን ከአናብስት ፣ ጴጥሮስን ከስር ያወጣ አምላክ እግዚአብሔር ሆይ፣ አባቶቻችንን በየዘመናቸው ከተለያየ መከራ ያዳንካቸው እኛንም እኔ ከአንተ ርቄ ከደረሰብኝ እኔ ከማላውቀው አንተ ከምታውቀው ከተና አድነኝ፣ አድነን። አሚን። አቤቱ በእኔ ስራ ሳይሆን በአንተ ፍጹም ምሕረት ቸርነት ይደረግልኝ። አሚን፣ አሚን። በእውነት ይሁን ይደረግልን። ጌታ ልዑል እግዚአብሔር አምላካችን ለታመሙት ፈውስ፣ ላዘኑ መጥናናት፣ ለታሰሩ መፈታትን ያደለልን፣ ስራ ላጡ ስራ፣ ጤና ላጡ ጤናን ያደለልን። አሜን። እግዚአብሔር አምላክ ይባርካችሁ፣ ይቀድሳችሁ። ስለምታበረታቱኝ፣ ኮሜንት፣ ላይክ፣ ሸር ስለምታደርጉልኝ በጣም ከልብ አመሰግናለሁ። እህቶቼ፣ ወንድሞቼ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ ማለት ነው። ስለመንፈሳዊ ነገር ያላችሁን ሀሳብ አካፍሉኝ ማለት ነው እንዳቀርብላችሁ የምትፈልጉትን ጥያቄ እና መልስም ከሆነ መጽሐፍ ቅዱስ ማንበብም ከሆነ ማለት ነው ሀሳባችሁን አስቀምጡልኝ በኮሜንት እና በተቻለኝ አቅም ለማቅረብ ሞክራለሁ ማለት ነው። እና በተረፈ በጣም ከልብ አመሰግናለሁ። አሁንም ሸር እያደረጋችሁ ኮሜንት ላይክ